ሰበር ዜና ሰኔ 16 2017። ጤና ይስጥልኝ አድማሽ ተመልካቾች፣ እንደምናረፈዳችሁ፣ የሰዓቱን አበይትና ሰበር መረጃዎች ይዤ ቀረብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጠቅላይ ሚኒስተሩ የግድያ ሙከራ ይደረግብኛል፣ ወደ ወለጋ አልሄድም ሲሎም የመናገራቸው ሚስጥርን የሚገልጽ መረጃ ገዱ አንዳርጋቸው አወጣባቸውም። ጠቅላይ ሚኒስተር አብይ አህመድ የወለጋ ህዝብ አይታመንም፣ እኔ ኦሮሞ እንደሆንኩኝ አይቀበልም፣ ስልጣኔንም ሊቀማኝ ይፈልጋል ሲሎም ተናግረዋል። ጠቅላዩ ስለ መፈንቅለ መንግስትም አንስተዋል። እኔ ወለጋ ከሄድኩኝ ይገሉኛል፣ እኔ ከሞትኩኝ ደግሞ የጅማ ህዝብና ወለጋ ይጫረሳሉ የሚ የሚለው የጠቅላይ ሚኒስተሩ ንግግርንም ይዘናል። በሰፊው ይተነተናል። በሌላ በኩል በአማራ ክልል የሚደረገው ውጊያም ተጠናክሮ ቀጥሏል። በወሎ የአገዛዙ ጦር የፋኖ ጥይት ሲሳይ ሲሆን፣ በመራሃቢቴ በሶስት አቅጣጫ የመጣው የአገዛዙ የኮማንዶ ጦር በፋኖ ጥይት መረፍረፉም ተገልጿል። የአገዛዙ ጦር ብረት ለበስ ታንክና ዙ23 ቢጠቀምም የአፋባሃ የምሬ ወዳጁን ጦር ሊቋቋም አልቻለም ተብሏል። ዝርዝር ዘገባ ይዘንበታል። በሌላ በኩል በጎጃምም ከባድ ትንቅንቅ ተደርጓል። የፋኑ ኃይሎች ባህር ዳር ዘንዘልማ ላይ የአገዛዙን ጦር ድባቅ በመምታት ሆስፒታል እንዲያጨናንቅም አድርገውታል። በሌላ የጎጃም ግንባር ፋኖን ለመክበብ በአራት አቅጣጫ የመጣው የብልጽግና ጦርም ከበባው ተሰብሮበት የፋኑ ኃይሎች ወደ ማጥቃት ተሸጋግረዋል። የአገዛዙ የጦር መስመራዊ መኮንኖችም ክፉኛ በፋኖ ጥይት ቆስለው ወደ አዲስ አበባም መላካቸው ታውቋል። ዝርዝር ዘገባ ይዘናል ሰላም ጤና ይስጥልኝ አድማሽ ተመልካቾች እንደምንቆያችሁ ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችን ቆዩን። ጠቅላይ ሚኒስትሩ አብዝተው የሚጠሉት የወለጋ ህዝብና ጠቅላይ ሚኒስትሩን ኦሮሞ አይደሉም ብሎ የሚያምነው የወለጋ ኦሮሞ ከሰሞኑ የቀድሞ የጠቅላይ ሚኒስትሩ ቀኝ እጅ፣ ያሁኑ የጠቅላይ ሚኒስትሩ ቀንደኛ ነቃፊ ገዱ አንዳርጋቸው ከረዮት ሚዲያ ጋር ባደረጉት ቆይታ ጠቅላይ ሚኒስትሩ ምን ያክል ለወለጋ ሕዝብ ጥላቻ እንዳላቸው ሲያብራሩ ተደምጠዋል። በአንድ ወቅት ይላሉ ገዱ አንዳርጋቸው፣ ከዚህ በፊት ሹመት ሲኖር እንደምንወያየው ጠቅላይ ሚኒስትሩ ለአምባሳደርነት የሚሆን ሰው ጠቁመኛ አሉኝ። እኔም ብቃቱ አለው ብዬ የማስበውን ከችሎታው አንጻር ብቻ መዝኜ አንድ ሰው ጠቁምኳቸው ይላል ገዷ አንዳርጋቸው። ከዚያ ግን ጠቅላይ ሚኒስተሩ የሰጡኝ ምላሽ አስገራሚም አስደንጋጭም ነበር ይላል ገዷ አንዳርጋቸው። ጠቅላይ ሚኒስትሩ በቀጥታ የሰው እኮ ወለጋ ነው እንዴት የወለጋ ኦሮሞ ታምናለ ሲሉ ምላሽ ሰጡኝ እኔም ደነገጥኩኝ ይላል ገዷ አንዳርጋቸው ይቀጥልና ገዱ አንዳርጋቸው በተመሳሳይ ወቅት ጠቅላይ ሚኒስተሩን ስለ ወለጋ ጦርነት ሲያወያየው ወለጋ አስቸጋሪዎች ናቸው የሚል ምላሽ አብይ አህመድ እንደሰጠውና የወለጋ ሕዝብ አብይ አህመድን እንደ ኦሮሞ እንደማይመለከቱት እንደነገረው ይገልጻል። ገዱ አንዳርጋቸው ወለጋ ሰው እንዴት ምናለ። በተመሳሳይ ወለጋ አስቸጋሪዎች ናቸው። ውጭ ጉዳይ እየሰራው እያለ ሰው አምባሳደር የሚሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን። በአጋጣሚ አንድ ሰው በስራው በጣም ጥሩ የሆነ ሰው ነው በእኔ ማለት በእኔ አረዳድ ያንን ሰው እንደዛ ብያቀረብ ይሄ ሰው እንዴት ታምነዋለህ አለሆ። ያለ አሁን በስራው ሌላ ግንኙነት የለም፣ በስራው በጣም ጥሩ ስራ ነው። ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው፣ ጥሩ ዲፕሎማት ነው። እና ይሄ ለውጭ ጉዳይ ስራዎች ይሄ ሰው አለ ብያ፣ እሱ ከወለጋ ነው አለ። የወለጋን ሰው እንዴት ታምናለ? ለእኔ ነው ያ የወለጋን ሰው እንዴት ታምናለ ሲለኝ ምንድነው ልንችል በሁለተኛ ደረጃ ተመሳሳይ ጊዜ በተከታታይ ታስታውሱ እንደሆነ ሌላው አካባቢ ሪሌቲቭ ሰላም ባለበት ወለጋ ጦርነት ውስጥ ነው። ይህንን ማንሳው ነው። በተመሳሳይ ላይ ወለጋ አስቸጋሪዎች ናቸው እና እሱን እንደ ኦሮሞ እንዳይቆጥሩ እንደማይቆጥሩት አድርጎ ነው የሚመለከት እና ይህ ሰውዬ አሁን ለኦሮሞ ነው ብሎ የሚወስደዋለን። ኦሮሞን ይጠቀምበታል ልክ ነው። በሌላ መንቁ ግን ጸረ ኦሮሞ መሆኑ ደግሞ አውቃል።

ኦሮሞ እዚህ ጋር ጠቅላይ ሚኒስትር አብይ አህመድ በኦሮምኛ ያደረጉት ንግግር ወደ አማርኛ ሲተረጎም ወለጋ ከሄድኩኝ ይገድሉኛል፣ በመጨረሻም ከጅማ ህዝብ ጋር ይጋድላሉ የሚል ነው። ጠቅላይ ሚኒስትሩ ይህንን የተናገሩት በአደባባይ ነው። ከዚህ ቀደም የወለጋ ሰዎች መፈንቅለ መንግስት አቅደውብኛል ሲሉም ለቅርብ ሰዎቻቸው መናገራቸውም ይታወሳል። አብይ አህመድ የወለጋ ኦሮሞ ወደ ስልጣን እንዲቀርብ አይፈልጉም። በዚህም አብይ ጸረ ኦሮሞ፣ ጸረ አማራ፣ ጸረ ትግራይ ናቸው ሲል ገዱ አንዳርጋቸው ይገልጻቸዋል። ወደ ሌሎች ዘገባዎች አልፋለሁ። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁም በዋሻ የሚኖሩ መነኮሳት በታጣቂዎች ተገደሉ። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት በትላንትናው ዕለት በታጣቂዎች የተገደሉ ሲሆን የተወሰኑ ታፍነው መወሰዳቸውን ገዳሙም ለማህበረ ቅዱሳን ሚዲያም ገልጿል። ስለተገደሉና ታፍነው ስለተወሰዱ መነኮሳት ቁጥርና ዝርዝር ጉዳይ አጣርተን መረጃውን የምናደርስ ይሆናል። ነገር ግን እስካሁን የታወቀ ቁጥራዊ መረጃ ፈጽሞ የለም። 2016ን ጨምሮ እስካሁኑ ዕለት ድረስ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃቶች መድረሱም የሚታወስ ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። የአማራ ፋኖ ብሔራዊ ኃይል አፋባሃ በአፋባሃ ምስራቅ አማራ ኮር ሁለት ካላኮር ማክፍለ ጦር ራያ ቆቦ አራዱም ላይ ታላቅ ጀብዱ በመፈጸም ድል መጎናጸፋቸውን አስታወቁ። ተጠናክሮ በቀጠለው የሕልውና ተጋድሎ የብልጽግናን ኃይል በደፈጣ ጥቃት እረፍት የመንሳቱን የማሰላቸቱን የማማረሩን ስራ ዛሬ ቀጥሎ፣ ካላኮርማ ክፍለ ጦር የሁለተኛና ሶስተኛ ሻለቃቃኝ ራያ ቆቦ ረዳም አራዶም ጎሊና ወንዝ ድልድይ ላይ ደፈጣ በመያዝ ተሰልፎ ይጓዝ የነበረን የብልጽግናን አገዛዙን ሰራዊት ላይ በወሰዱት እርምጃ በርካታ ሙትና ቁስለኛ ሲሆን ከጥይት የ ሸሸውም በድልድይ እየዘለለ ገደል ገብቶም ለሞትና ከባድ አካል ጉዳት ተዳርጓል ሲሉም የመረጃ ምንጮች ገልጸዋል። በዛሬው ዕለት ንጋት 11 ሰዓት ጀምሮ እስከ ረፋድ 3 ሰዓት ባረፈደው ተጋድሎ ሞትና ቁስለኛ ሆኖ በርካታ ኃይሉን ያጣው የብልጽግና ዙፋን ጠባቂ ሰራዊት ዙሃ 23ና ብረት ለበስ በማምጣትና ሽፋን በመስጠት አስከሬኑንና ቁስለኛውን በማንሳት በፓትሮልና በተገደዱ ባጃጆች ወደ አራዶምና ቆቦ ከተማ ሲያመላልስ አርፍዷል። ባለፉት ጊዜያቶች በምስራቅ አማራ ኮር ሁለት አህዶች በርካታ የደፈጣ ጥቃቶች ተፈጽመው ብዙ ትላልቅ ድሎችን ማስመዝገባቸውን ይፋኑ ኃይሎችም አስታውቀዋል። በሌላ በኩል በመረሃ ቤት አውራጃ በሶስት አቅጣጫ የመጣው የአገዛዙ ሰራዊት በቴጌጣይቱ ክፍለ ጦር በተወሰደበት እርምጃም ከፍተኛ ኪሳራም አስተናግደዋል። በመረሃ ቤት አውራጃ የአማራ ህዝብን መንግስታዊ በሆነ መልኩ ለመጨፍጨፍ የገባው የአብይ አህመድ አገዛዝ በመራሃቢቴ ቀጠና የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር በወሰዱበት እርምጃ ከፍተኛ የሆነ ሰብአዊና መቁሳዊ ኪሳራም ደርሶበታል። ጣይቱ ክፍለ ጦር በምትወረውረው እርሳስ የብልጽግና ሰራዊት የተጠና ከፍተኛ ምት እየደረሰበትም ይገኛል። በሶስት አቅጣጫ የተንቀሳቀሰው የብልጽግና ኃይል ከመራሃቢቴ አለም ከተማ በወንጭት ድልድይና በጋፋች አቦ እንዲሆን መነሻውን ከሚዳሬማ ያደረገው የአገዛዙ ሆዳደር አብይ አህመድ ሰራዊት የሀገሪቷን ሉዓላዊና ድንበርን ማስከበር ተልእኮን ዘንግቶም መንደር ለመንደር እየተልከሰከሰ የሚሊሻ ተግባር ላይ ቢሰማራም፣ በሸዋና በስቶች ግንባሩን እየተመታ በመጣበት እየቀረ ይገኛል ሲሉ የአካባቢው ነዋሪዎች ለሚዲያችን ተናግረዋል። በዛሬው ዕለት በመራሃቢቴ ግንባር በቀጠለው ተጋድሎ ኮሶዬና ግራግር የተባሉ ቀበሌዎች ላይ በተፈጸመ የደፈጣ ጥቃት ከ15 በላይ የአገዛዙ ሰራዊት እስከ ወዲያኛው ሲሸኙም በርካታ የብልጽግና ሰራዊት ቁስለኛ መሆናቸው ነው የተረጋገጠው። በዚያው ደውጊያም ከመሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር ጋር በጥምረት በመሆን የአካባቢው የአባት አርበኞች ከፍተኛ ተጋድሎም እያደረጉ ይገኛሉ። አባቶቻችን የተሰውለትን ትግል ከዳር ለማድረስ ዛሬም ሸዋ ጠቅላይ ግዛት እዝ አማራዊ ግዴታውን በታማኝነት እየተወጣ ይገኛል ሲሉም የፋኖ ኃይሎቹም አስታውቀዋል። አሁን በቀጥታ ከጎጃም ወደ ተገኙ የጦር ግንባር መረጃዎች አለፈ ሰልፋለው መረጃ ድምጽ ሰ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ባህር ዳር ብርጌድ በላይ ዘለቀ ሻለቃ በትላንትና ሁለት ከጠዋቱ አምስት ሰዓት ላይ የብልጽግና ኃይል ለዓመታት መሽጎበት በነበረው ከባህርዳር ከተማ በቅርብ ርቀት ከሚገኘው ዘንዘልማ ሳተላይት ከተማ የባህር ዳር ዩኒቨርሲቲ አንዱ አካል የሆነው ዘንዘልማ ዩኒቨርሲቲ ውስጥ የሚገኘውን ባንዳ ሚሊሻዎችን የበላይ ዘለቀ አናብስት አባላት ተስበው በመግባት ሁለት የሚሊሻዎችን እስከ ወዳኛው ሲሸኟቸው ናቸው። በርካታ ቁስለኛ ባንዳ ሚሊሻዎች ወደ ቀበሌ 11 አጼ ቴዎድሮስ ክፍለ ከተማ ሐዲስ አለማየ ሆስፒታል የሕክምና እርዳታም እየተደረገላቸው ይገኛል። ይሄን የክንደ ነብል ባሎን ፋኖን ጡንቻም አልችል ብሎም በጠዋት ሙትና ቁስለኛ የሆነው የባንዳ ስብስብ ጉልበቱን የሚያሳየው ሰላማዊ ነዋሪ ላይ መሆኑን መገለጫው ባህሪ ሆነውና በደረሰበት ጉዳት ተናዶ ተወርዋሪው ፋኖ ላይ ምንም ጉዳት ማድረስ አልችል ሲል ዘንዘልማ አካባቢ ያለን ንጹሐን ህዝብ ደብድቦም አስሯል። አለፍ ብሎም የፋኖ ቤተሰብ በርና መስኮት በመገንጠል የቤት ዕቃ ማውደሙም ተረጋግጧል። ይህ በእንዲህ እንዳለም በትላንትናው ዕለት የቀኝ አዝማች ስሜነ ደስታን እንጅባራ ብርጌድን ለማፈን የብልጽግና ኃይል በአራት አቅጣጫ ቢሰለፍም በአይበገሬዎቹ የቀኝ አዝማች ስሜነ ደስታን እንጅባራ ብርጌድ አናብስቶዎች ተቀጥቅጦም ተመልሷል። መነሻውን ከእንጅባራ ከተማ ያደረጉ በርካታ ቁጥር ያላቸው ራሳቸውን የሀገር መከላከያ የአድማ ብተና እንዲሁም የሰላም አስከባ ተጨማሪ እያሉ የሚጠሩም ጸረ አማራ ታጣቂ ኃይሎች ጥምረት በመፍጠር በቀኝ አዝማች ሰሜነ ደስታ እንጅባራ ብርጌድ ስር የሚገኙ ሻለቆችን በተናጠል ለማፈን በአራት አቅጣጫ ወታደራዊ ማጥቃት ለማድረግ ቢሞክሮም የብርጌዱ የጦር ጠበብቶች በሰሩት አስደናቂ ኦፕሬሽን መሰረት ውጊያው ከመከላከል ወደ ማጥቃት ተቀይሮም በብልጽግና ኃይል ላይ የፋኖ ኃይሎች ከባድ ኪሰራ ለማድረስ ችለዋል። በብልጽግና የመጀመሪያ ወታደራዊ ዘመቻ አቅጣጫ ከእንጅባራ የተነሳው ኃይል ራሱ በ በሶስት ሸለቆዎች በማዋቀር በጂፍ በኳንቻ እንዲሁም አሰራ ቀበሌዎች አልፎም ወደ አሰም ለመግባት ሲሞክር የብርጌዱ አንደኛና ሁለተኛ ሻለቆዎች በሰሩት ወታደራዊ መከላከል የብልጽግና ኃይል ላይ ጉዳት ማድረስ ተችሎም የብልጽግና ኃይል ወደ መጣበት አቅጣጫም እንዲመለስ አድርገውታል። በሁለተኛው የብልጽግና የወታደራዊ ዘመቻ አቅጣጫ ከንጀባራ በመነሳት በመርከርታ አድርጎ በሞርተር በታገዘ ውጊያ ወደ ጉባላ ለመግባት ቢሞክርም የብርጌዱ ሶስተኛ ሻለቃ ባደረገችው መከላከል በጥምር የብልጽግናን ጦር ላይ ከፍተኛ ጉዳት በማድረስ ወደ መጣበት እንዲመለስ ማድረግ ተችሏል። በውጊያውም በብልጽግና በኩል ከስምንት ያላነሰ ወታደር ሙት ሲሆን ቁጥሩ በውል ያልታወቀ ኃይል ቁስለኛ በማድረግ አመርቂ ወታደራዊ ውጤት አስመዝግበናል ሲሉ የፋኑ ኃይሎቹ ተናግረዋል። የብልጽግና ካምፕ ውስጥ ባሉ የውስጥ አርበኞች ለብርጌዱ የመረጃና ደህንነት ክፍል ባደረሱት መረጃ መሠረት የብልጽግና የኦፕሬሽን ቀጠናዎችን ለማስለቀቅና በብርጌዱ ቁጥጥር ስር ባሉ የገጠር ቀበሌዎች ላይ በብርጌዱ ቁጥጥር ስር ባሉ የገጠር ቀበሌዎች ላይ ለማህበረሰቡ የፖለቲካ ትምህርት ለመስጠት ያለም እንደሆነም አስረድተዋል። ነገር ግን በፋኖ ኃይሎች ድንቅ ተጋድሎም ሳይሳካ ቀርቷል። በዚህ ያላበቁት የጎጃም ማናበስቶች የስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙ ደባይ ጮቄ ብርጌድና አባ ኮስተር ብርጌድ በሁለት ቦታዎችም ውጊያ አካሂደዋል። አፋበሃ ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙ ሁለት ብርጌዶች ደባይ ጮቄ ብርጌድ በቁልቋል አርጃና አባ ኮስተር ብርጌድ በየትመን ከተማ ውጊያ አካሄደዋል ደባይ ጮቄ ብርጌድ በደባይ ጥላት ግን ወረዳ ቁልቋል አራጅ ቀበሌም ሰኔ 14 2017 ዓም ከሌሊቱ 11 ሰዓት ተኮል እስከ ትላንት 15 2017 ዓም ከጠዋቱ 3 ሰዓት ድረስ ባካሄደው ውጊያም 14 የብልጽግና ኃይል እስከ ወዲያኛው ሲሸኙ አምስት ከባድ ቁስለኛ ወደ አዲስ አበባም ሄደዋል አራት ቀላል ቁስለኛ ደጀን የመጀመሪያ ደረጃ ሆስፒታል እየገቡ ሲሆን በአጠቃላይ ዘጠኝ የብልጽግና ኃይል ቁስለኛ ሆነዋል። ከነዚህ መካከልም ከፍተኛ መስመራዊ መኮንኖችም ይገኙበታል ተብሏል። ከቁይ መገንጠያም እስከ ቁልቋል አራጆ ሰፍሮ የተቀመጠው የአገዛዙ ሰራዊት በዛሬው ዕለት የግለሰቦችን ሀብት ንብረት እየዘረፈ መሆኑን በአይን እማኞች ማረጋገጥም ተችሏል። አባ ኮስተር ብርጌድ በእነማይ ወረዳ የትመን ከተማም በአካሄደው ውጊያ በብልጽግና ኃይል ላይ ከባድ ጉዳትም አድርሰ ሶበታል። ተስፋ የቆረጠው የአገዛዙ ኃይል በእነማይ ወረዳ ዘበች ኢየሱስ ቀበሌም የምሬት ጎጥ የፋኖ ቤተሰብ ናቸው በማለት ከ10 በላይ የንጹሐን አርሶአደር ቤቶችን ቁልፍ በመስበር በቤት ውስጥ ይጠቀሙበት የነበረውን የቤት ዕቃና ሀብት ንብረት በሙሉ መዝረፉንና ማውደሙም ተነግሯል። ይህ በእንዲህ እንዳለ የብልጽግና ኃይልም በገፍ ፋኖን እየተቀላቀለ ነው። የፋኖን ኃይል ክንድ መቋቋም ያቃተው የብልጽግና ስብስብ የብልጽግናውን መንደር እያፈረሰ የፋኑ የፋኖ ኃይልን እየተቀላቀለ ነው። በትላንትናው እለት ብቻ መአስር የሚሆኑ የብልጽግና የአብይ ሰራዊት የብልጽግናው አገዛዙ ስርዓት አስጠባቂ አብይን ከድተው የቀኝ ጌቴዎፍቴ ንጉስ ስድስተኛ ክፍለ ጦርን ተቀላቅለዋል። ይህ ቁጥር በትላንትናው እለት ብቻ ሲሆን በጎጃም ብቻ ነው። በመጨረሻም አድማጭ ተመልካቾች፣ ገዱ አንዳርጋቸው ከሪዮት ሚዲያ ጋር ያደረገውን ቆይታ በወፍ በረር አጫጭር ሁነቶች እናስመልክታችሁ የተናገረው አኳያ በተለይ ከአማራ አኳያ የተናገረው እውነትነቱን የሚጠራጠር ሰው ካለ አሁንም በድንያል ውስጥ ሆኖ እውነትን ለመቀበል ያልተዘጋጀ ሰው ካልሆነ በስተቀር ጠብ የሚል ነገር አለው ብዬ አላስብም። ይህንም በማስረጃ እንትለበል። እዚህ ቀደም ማንስቸዋለሁ። ጀዋር ተከበብኩ በሚልበት ጊዜ በተፈጠረ ቀውስ ከአዲስ አበባ ዙሪያ እስከ ሻሸ መነዛም አርሴ ድረስ ብዙ ሰው ጉዳት ደረሰበት። ጉዳት የደረሰባቸው አማራዎች ናቸው። እንደዚሁም ደግሞ ከሸዋ የሄዱ ኦሮሞዎች ናቸው ከአማራ ጋር ዝምድና አላችሁ ተብለው ነው እነሱም ጥቃት የተሰማ። በዚህ ጉዳይ ላይ ይሄ እንደተሰማ ሚዲያ ይሄንን ለመዘገብ ወደ አካባቢው ይንቀሳቀስ። ሚዲያ ለመዘገብ ሲንቀሳቀስ አብይ ራሱ ደውሎ ይሄ ነገር እንዳይዘገብ ያሰማራኸውን ሚዲያ የመንግስት እንግዲህ መንግስት ኢቲቪ እነ ዋልታ እነዚህ ነፋና ምናምን እና ሌሎችም እንትኖች ናቸው። ተሰባስበው ይሄ መልስ ተባለ። አልመልስም ማለት በዚህ ዘመን እኮ በተለያየ መንገድ መውጣቱ አይቀርም። እኛ እውነቱን ብንናገር ምን ይሆናል? መልስ ተባለ። ያደረግከውን አድርግና አድርገን እንጂ አልመልስም። ኦልሬዲ ደርሰዋል፣ ከቦታው እየዘገቡ ነው። እንትን ማለት ጀምረዋል፣ ማስተላለፍ ጀምረዋል። ይህንን ዘገብ ሆነ በአንድ በኩል ኢሚዲየትሊ ከስልጣን እንዲነሳ ተደረገ። በሁለተኛ ደረጃ በሳምንቱ ወይማ በ15 ቀኑ አላስታውሰውም፣ ጊዜው አብይ እራሱ ወጥቶ የሞተውን አማራ አልሞተም ብሎ ለማስተባበር ቁጥር እየጠቀሰ ታስታውሱ ይሆናል። ይሄን ያህል ኦሮሞ ሞተ፣ ይሄን ያህል እንትና ያ ምንድነው እናስታውሳለን። ምንድነው ፐርፐዙ የአማራ በማንነት ላይ የተመሰረተው የተመሰረተ ጥቃት ነው ተብሎ ኮንሺየስ እንዳይሆን ሰው ያንን ለማድበስበስ ሆን ብሎ እንትን ያደረገው ነው ወጥቶ የተናገረ በዛ ምክንያት ያንን መሰረት አድርገው የተናገሩ ሰዎች በስብሰባዎቹ በሚዲያ መድረኮች ሲነሳ ምን ብሎ እንደመለሰው ነው የሚለው። ያንን ለማድረስ ሁለተኛ፣ ሽመልስ አንድ በድምጽ ተቀርጾ የወጣ የሽመልስ ንግግር ነበረ፣ ታስታውሱ ነው። አማርኛን እና አማራን የተመለከተ ነው። አማርኛ ቋንቋን የት ነበር፣ አሁን ወደ የታደረስ ነው? የአማራ ቁጥር ፕሮፖርሽናል የት ደረሳል? ስለዚህ አማራን በከፍተኛ ሁኔታ እያዳከም ነው ነው የሚል መግለጫ ነው የሰጠው። ለኦሮሞ ምሁራን ነው ይሄ የተናገረው። ይሄ ስብሰባ ውይይት ላይ ተነሳ። እንዴት ይሄ አንዳንዶቹ በጣም ጠንከር ባለ ሁኔታ ነሱ፣ ስብሰባ ይህንን ሌላ ጊዜ እንወያይበት ብለው ዘገቡ። ሶስተኛ ናንሳ ካስታውሰታላችሁ ጉራ ፈርዳ ላይ አማራዎቹ ሌላ የተቀላቀለ የለም፣ አማራዎች ላይ ጭፍጨፋ ተካሄደ። ጉራ ፈርዳ 2013 መጀመሪያ አካባቢ ነው መስከረም ላይ ወይ እንደዛ አካባቢ ከጦርነቱ በፊት የትግራይ ጦርነት ከመጀመሩ ያ ቡድን ተላከ እንዲያጣራ የተላከ ቡድን ምን ኦሪንቴሽን ተሰጠው? በማንነት ላይ የተመሰረተ ጥቃት አይደለም ብላችሁ እንትን በሉ። ከተመለሱ በኋላ ውይይት ተካሄደ፣ ውይይት ተካሄደ። በዛ ውይይት ላይ አማራ ነው ጥቃት የደረሰበት ብሎ ለመናገር በማንነት ላይ ነው የተመሰረተ ጥቃት ነው ተብሎ ለመናገር ይችን ለመናገር ለሟቾቹ ማለት ነው የተነፈጋቸው በጥቅሉ በሰዎች ላይ በነበረ ግጭት ሰዎች ሞቱ ተብሎ ይዘገብ ነው። እነዚህ ሰዎች አብዛኛዎቹ ሙስሊሞች ናቸው፣ አማራዎች ናቸው፣ ከወሎ አካባቢ የሄዱ ናቸው። መስጊድ ላይ ነው የተገደሉ፣ የሚኖሩበት ሰፈራቸው ነው የተጨፈጨ። ነገር ግን ምንድን ነው በአማራዎች ላይ የሚወሰድ የሚደረግ ጥቃት በአማራ ላይ ጥቃት ተሰነዘረ ተብሎ እንዲነገር አይፈለግም። ነገር ግን ጉዳዩ እንዲወገዝም አይፈልግም የግድ ሁኖ አፈትልኮ ካልወጣ በስተቀር በኢትዮጵያ ሚዲያዎች መንግስት በሚቆጣጠራቸው ሚዲያዎች በአማራ ላይ የደረሰ መፈናቀል ጉዳት ጭፍጨፋ እንዲዘገብ አይፈልግም ይህንን የሚዘግቡ ከሆነ ወይም ደግሞ ሪፖርተር እውነት የተናገሩ እንደሆነ ጽንፈኛ ተብሎ ነው የሚፈረጅ እኔ ጉራ ፈርዳውን ተከተልኩና እዛ ውይይቱ ላይ አልነበርኩም ሰምቼ ነው ምን አልኩኝ አንድ አማራ ጉዳት እየደረሰበት ነው፣ በማንነት ላይ የተመሰረተ እንደውም ከጥቅምት እስከ ጥቅምት ያለውን አንድ አመት ብቻ ብንመለከተው ብዬ የሆነ ነገር በፌስቡክ ላይ ጻፍ ያንን ተቃውሞ ይማና ጥሬም ነው በዛ ላይ የደረሰብኝ። ለጓደኞቼ እንደውም እኔ ስልጣን ልለቅ ነው ብሎ ነግሯቸዋል። ምክንያቱም ገዱ እንዴት ይተኛል እንዴ? እንዴት ይሄንን እሱ በመንግስት ውስጥ እያለ እንዴት ብሎ ይሄንን ተናገረው። የተላኩ ሰዎችም እኔም ጋር ብዙ ተነጋገርን። የሞቱት ሳይሆኑ የደረሰባቸው ጭፍጨፋ ሳይሆን ጭፍጨፋቸው በመነገሩ ጉዳት የደረሰባቸው ስለደረሰባቸው ብቻ በመነገሩ ምክንያት ነው አብይ የተንገበገበ አብይ የተንገበገበው ለምን ሳይለንት በሆነ መንገድ ነው አማራ ዲስማንትል እንዲደረግ እያደረገ ያለው የነጃል ፈቃድ የሚባሉ ሮይተርስ ነው ብቻ አሉ ኢንተርናሽናል ሚዲያ እንትን ያለዋል። ማነው ያደራጃቸው? በአብይ ትእዛዝ የኦሮሚያ ክልል መስተዳድር ነው ያደራጃቸው። ከኤርትራ ከተመለሱት ውስጥ ወደ ሰላማዊ መንገድ የገቡት ሰዎች ስልጠና ተሰጥቷቸው ከዛ ታጥቀው በስሙ ሸኔን እንዲዋጉ ነው የተባለው። የኦሮሞ ሊበሬሽን አርሚ የነጃል ጃልማሮን እንዲዋጉ ነው ነገር ግን ፕራክቲካሊ የሰሩት ሆረ ጉድሩ፣ ምስራቅ ወለጋ፣ አብዛኛውን ተፈናቃይ ምዕራብ ሸዋ ያፈናቀሉት እነዚህ ሰዎች ናቸው። በመንግስት ተጠልቆ የተሰጣቸው ይህንን አውቃለሁ። አንድ ኦሮሞ ያን አካባቢ የሚያውቅ አመራር የነበረ ሰው በአጋጣሚ እሱ ያው አማራነት ይነቃዋል። እየተሰራ ያለው ኦሬንቴሽን ተሰጥቶ ነው ይሄ እየተፈጸመ ነው ያለው ነው ያለ። ይሄ ጥያቄ ወደ መድረክ በሚነሳበት ጊዜ ተድበስብሶ ነው ወይም የጽንፈኞች ወሬ ነው። ዝሮ ዝሮ ሸኔም ካላጠፋን እንዲህ አይነት ሁኔታ ሊያጋጥም ይችላል ብሎ በሸኔ ሁኔታዎችን የማመካኘት ነው እንጂ